ሰላም ውድ የጤና ጉዳይ ኢትዮ ቤተሰቦች እንደምንቆያችሁ። እንግዲህ ዛሬ እንደተለመደው የጤና መረጃ ሳይሆን የተለያዩ ነባራዊ ሁኔታዎችን በዚሁ ተደራሽ ለማድረግ ነው እንግዲህ ብቅ ያልኩትኝ። እንግዲህ ምንድነው ሰሞኑን ከሕክምና ባለሙያዎች ጋር በተያያዘ በመዲናችን አዲስ አበባ ላይ እየተከሰቱ ያሉ አንዳንድ ጉዳዮችንም በዚሁ ለተመልካቾች ሼር ለማድረግ ያክል በሚል የተወሰነች ቪዲዮ አዘጋጅቻለሁ። እንግዲህ ሰሞኑን እንደምንመለከተው የጤና ባለሙያዎች ከመንግስት ጋር በተገናኘ አንዳንድ ጥያቄዎችን አንስተው ነገር ግን ለጥያቄያቸው መልስ ከመሰጠት ይልቅ ለነሱ የአጸፋ ምላሽን በመስጠት ላይ ነው። እንግዲህ መንግስት አተኩሮ ያለው እንግዲህ ይህን ነገር ከማስተካከል አንጻር ምን ቢደረግ ይሻላል፣ ወይስ የትኛው አማራጭ የተሻለ ነው የሚለውን እስቲ እንደ አንድ አድማጭና ተመልካች ይህንን ነገር ተመልክታቸው የራሳችሁን የሆነ ሀሳብ ኮሜንት ላይ እንድታስቀምጡ ነው። እና ምንድ ነው ሰሞኑን በአዲስ አበባ ላይ ያሉ የህክምና ባለሙያዎች እንዲሁም በአንዳንድ ቦታዎች ላይ የሚገኙ የህክምና ባለሙያዎች ከደሞዝ ጭማሪ ጋር በተገናኘ አንዳንድ ጥያቄዎችን አንስተው ነበር። እና በእርግጥ ጥያቄውን ስንመለከተው ምንድ ነው አሁን በኢትዮጵያ ሁኔታ የሚከፈለው ደሞዝ አንድን ሰው መግቦ አልብሶ ልጆች አስተዳድሮ ቤት አስተዳድሮ መቆየት እንደማይችል ሁላችንም የምናውቀው ነገር ነው። ነገር ግን የህክምና ባለሙያዎች ጋር ደግሞ ስንመጣ ሙሉ ጊዜያቸውን ሰጥተው ከጤና ጉዳይ ጋር በተገናኘ የሚፈጠሩ እያንዳንዱ የማህበረሰቡን ችግሮችን ለመፍታት የተለያዩ ችግሮችን አብሮ እየተጋፈጡ ያሉ ናቸው። ይህም ማለት ትርፍ ስራ እንኳን ሰርተው ለመኖር የሚቸገሩበት ሁኔታ ያለ ነው የሚሆነውና ወጥተው እንኳን ስራ ሰርተው ራሳቸውንና ኢኮኖሚያቸውን እንዳይደግፉ ወጥተው ስራ የሚሰሩበትን ቢሆን አጋጣሚ የሚሆን ጊዜም የለም። ይህን አስመልክቶ ደግሞ የራሳቸውን የሚሆን የቤተሰቦቻቸውን ኑሮ ለመደገፍ አስቸጋሪ ሆኗል እና ከዚህ የተነሳ አንዳንድ ጥያቄዎችን እያነሱ ነበረ። የደሞዝ ጥያቄ እንደ ሁላችንም ማመለካከት ስንመለከተው በኢትዮጵያ ይሄ ትክክል ነው ብዬ ነው ማሰበው። ምክንያቱም በልቶ ለማደር በዚህ ሰዓት ላይ በጣም አስቸጋሪ እየሆነን ያለው፣ የእነሱን የደሞዝ ስኬል ደግሞ ስንመለከተው እዚህ ግባ የሚባል አይደለም። ሁለተኛ ነገር ደግሞ ሜይቢ አንድ ስፔሻሊስት ዶክተር ሜቢ ለኦፕሬሽን ያስፈልጋል ቢባል ምናልባት ሰዓቱ ደግሞ ለሊት ወይ ምሽት ላይ ቢሆን ይህ ሰው ራቅ ያለ ቦታ ላይ የሚኖር ከሆነ ከዛ ተነስቶ ወደዚህ ለመምጣት ኢቨን አይደለም ቤት ሌላ ነገሮች ይቅር፣ የደሞዝ ጭማሪ ይቅረና ሌግዠሪ ያሉና መኪና እንኳን ሌግዠሪ አይደለም ለህክምና ባለሙያዎች። ምክንያቱም ምንድነው እዚህ ጋር እነሱ ቶሎ ተደራሽ መሆን አለባቸው ለዚህ ማህበረሰብ ለዚህ ማህበረሰብ ቶሎ ተደራሽ ለመሆን በሚፈልጉበት ጊዜ ደግሞ አክሰሱ አጠገባቸው አይገኝም። በዚህ መሀል ደግሞ ሜቢ ልትወልድ በጣም የተጣደፈች እናት ልትኖር ትችላለች። ኦር ደግሞ ቶሎ ኦፕሬሽን መሰረት ያለበት ግለሰብ ሊመጣ ይችላል። እኚህ ነገሮች ሁሉ ተዳምረው የሰዎች ጤና ላይ ራሱ ሳትስፋይ የማይሆን ወይም ደግሞ ማህበረሰቡን ሳትስፋይ ያላደረገ ሰርቪስ ነው ፕሮቫይድ ሊደረግ የሚችለው። ሰው ይህን ሚኒማይዝ ከማድረግም አንጻር፣ ይህንን ማኔጅ ከማድረግም አንጻር እያንዳንዱ የህክምና ባለሙያ በነብስ ወከፍ ቢያንስ የሚንቀሳቀሱበት የተወሰነ ቬክል ብቻ የሚንቀሳቀሱበት የሆነ ነገር ያስፈልጋቸዋል፣ አይደለም? ይሄ መሰረታዊ ነገር ነው። እንኳን ይሄ የኑሮ ሁኔታዎችን ለማሟላት የዳቦ ጥያቄ አነሳን ማለት ይቅርና ሌክዠሪ አይደለም፣ መኪና የሚባለው ነገር ራሱ ለነሱ ሌክዠሪ አይደለም። ይሄ በጣም ኢምፖርታንት ዩስፉል ነው ለነሱ፣ በጣም በተለይ በጣም ኢምፖርታንት ነው ለህክምና ባለሙያዎች። ምክንያቱም ይህንን ነገር በሚያደርጉበት ጊዜ አንደኛ ነገር ፍጥነት ያስፈልጋል። እነሱ የተወሰነች ደቂቃ ሌት አደረጉ ማለት እዛ ጋ ያለው ማህበረሰብ ኢሚዲትሊ የሆነ ሳክሪፋይስ ሊከፍል ነው በህይወቱ በቃ ያ ሰው። ስለዚህ ለዛ ሰው መድረሰብ ማይቻልበት ሁኔታ እየተፈጠረ ሊመጣ ይችላል እና ይህንን ነገር ማኔጅ ከማድረግ አንጻር የህክምና ባለሙያዎች እንኳን የዳቦ ጥያቄ አንስተው ይቅርና ተንቀሳ የሚንቀሳቀሱበት መኪና እንኳን ሊያስፈልጋቸው ይገባል ማለት ነው፣ ያስፈልጋቸዋል በቃ በመሰረታዊነት። ነገር ግን እነሱ ይሄ መኪናው ምን የሚቀርና ቢያንስ እንኳን ኑሯችንን የምንደግፍበት የተሻለ ደሞዝ እንኳን መንግስት ይክፈለን፣ ኢኮኖሚያችንን መደገፍ ያስፈልገናል ብለው ነው ሪኩዌስት እያደረጉ ያሉት እዚህ ጋር። እና እውነትም ደግሞ ስንመለከት አሁን ለምሳሌ በስፖርት ፌዴሬሽን ደረጃ እንኳን ብንመለከት አንድ ኳስ ተጫዋች የሚከፈለው ደሞዝ ምን ያክል ነው ብለን ስናስብ እንኳን በጣም የሚገርም ነው፣ ምትሀት ነው የሚሆንብን። እዚህ ጋ ምተን ደግሞ አንድ በጣም በቃ ማለት ከኳስ ተጫዋችና ከዶክተር ማነው ለህይወት አስፈላጊ ወይ ለዜጋ ማነው በጣም ኢምፖርታንት? ዶክተር ነው። ነገር ግን ለሱ የሚገባውን ቦታ እየተሰጠው አይደለም። በቃ በትክክልም አሳይንስ እናድርገው፣ ነገር ትክክል ነው። ግን ደግሞ ምንድነው እዚጋ እየተፈጸመ ያለው ነገር? ቢያንስ ይህንን ነገር ማኔጅ እናድርገው፣ እናስተካክለው፣ እናስታርቀው የሚባል ጥያቄ ሲቀርብ ጭራሽ እንደውም የህክምና ባለሙያዎች የሚታሰሩበት ሁኔታ አለ፣ የሚንገላቱበት ሁኔታ አለ። ጥያቄያቸው ከሚመለስበት ይልቅ የሆነ አታክ ነው የሚደረጉት። ለምሳሌ አንድ ጥያቄ ተጠየቀ አደለ። እንዲሁም አንድ ሶሻል ሚዲያ ላይም በጣም ሲስፋፋኝ ነበር አንድ ቪዲዮ ነበር። እና ምንድን ነው ህፃናቶች እየመጡ እዚህ ለመታከም ሲመጡ ለእናንተ የሚሆኑ ማሽነሪው እዚህ የለም፣ ነገር ግን ከአንድ ከሁለት ከሶስት ወር በኋላ ይገባል ብለን እንመልሳቸዋለን። ጊዜው ሲደርስ ተመልሰው ይመጣሉ። አሁንም ሲመጡ ደግሞ ድጋሚ ያንን መልስ እየሰጠን ልባቸውን እየሰበረን ነው የምንመልሳቸው። ነገር ግን ይሄ ነገር እስከ መቼ ነው የሚቀጥለው? ቢያንስ የእኛ ነገር ባይስተካከል፣ የዜጎች ሁኔታ ግን እያሳሰበን ነው። እነሱ አንገታቸውን ደፍተው ሲሄዱ፣ በምላሹ ደግሞ እኛም ውስጣችን እየተሰበረ ነው። መዳን የሚፈልጉ ህጻናቶች ከሚባለው ጊዜ በላይ ችግራቸው እየተራዘመ እየተጓተተ ለሞት እየበቁ ነው ያሉት፣ ጤናቸው እየጎደለ ያለው ተብሎ ሪኩዌስት ሲደረግ ምንድነው የመልስ ምተን የተሰጠው እዛ ጋር ትክክል ነው። ይሄ ነገር መቀረፍ አለበት። ይሄ ነገር ክፍተት ካለ የባለድርሻው አካል የዚህ ጉዳይ አካል ይህን ነገር ማኔጅ አድርጎ አስተካክሎ ማቅረብ አለበት ተብሎ ምላሽ እንደመሰጠት ነገር ግን የመቀረቡ ነገር ምንድን ነው የሆነ ልክ ያንን ነገር የተጠየቀውን ጥያቄ ለማስተባበል ለማስተባበል እና የሆነ አታክ ለማድረግ ነው በቃ ለመከላከል እየተደረገ ያለ ምልልስ ነው የሚመስለው እዛ ጋር እና ይህን ነገር ስመለከት በጣም ነው የገርመኝና ያለው ነገር ትክክል እየሆነ አይደለም። እንግዲህ እንደ ራሴ ስመለከተው ነገር ከባድ ነው የሚሆነው። በየቦታ ላይ ያሉት የሕክምና ባለሙያዎች የተለያየ ቦታ ላይ ሄደው የሚሰሩት የሕክምና ባለሙያዎች እንደየቦታቸው የኑሮ ውድነቱ የህይወት ላይፍ ሳይክሉ እያንዳንዱ ነገር ከብዷል። በዚህ ሰዓት አስቸጋሪ ይሆናል ለመኖር አይደለም፣ በስነስርዓት እንኳን በልቶ ለመኖር የሚከብድበት ሁኔታ ተፈጥሮ ነው ያለው በዚህ ሰዓት ላይ እና ይህንን ነገር ማኔጅ ከማድረግ ከማስተካከል አንጻር የዶክተሮች ጥያቄ ናቲንግ ነው፣ ምንም ማለት አይደለም የጠየቁት ነገር እና ይሄ ነገር ቢስተካከልላቸው እነሱም በበቂ ሁኔታ አገልግሎቱ መስጠት ይችላሉ። ሁለተኛ ነገር ደግሞ ህይወታቸውም ይስተካከላል። እነሱም እንደ ማንኛውም ሰው የሚሰካከል ህይወት ይፈልጋሉ፣ ያማረ ህይወት ይፈልጋሉ። ግዴታ እኮ ዶክተር ስለሆነ አይምሯቸው ከፍ ብሎ ስለሚያስብ ተብሎ ስለሚታሰብ በእያንዳንዱ ነገሮች ተጨቅኖ ማለፍ የለባቸውም። እንደ ማንኛውም ሰው ደስ የሚል ህይወት፣ አሪፍ ህይወት እንደፈለገ ነው የሚኖሩበት ላይፍ ሳይክል እንዲፈጠር ይፈልጋሉ። ይሄ ነገር ካልተደረገላቸው ደግሞ እንደ ማንኛውም ዜጋ ጥያቄ ሊያቀርቡ ይችላሉ። የሚጠይቁት ጥያቄ ደግሞ መሰረታዊ ነገር ስለሆነና ውሃንሺ ሐሳብ ስለሆነ ተገቢው ምላሽ ተሰጥቶ ይህ ነገር የሚስተካከልበት ሁኔታ ቢፈጠር የተሻለ ነው ባይነኝ። እና በየትኛውም አጋጣሚ ላይ መንግስት ይህንን ነገር አስተውሎ ያሉትን ችግሮች በመቅረፍ ማህበረሰቡም እንዳይጎዳ፣ እንዲሁም የህክምና ባለሙያዎችም ኢኮኖሚያቸው እንዳይጎዳ ያሉበት ላይፍ ሳይክል ብቻ የተስተካከለ እንዲሆን ምክንያቱም እነሱም የቤት ባለቤቶች ናቸው የትዳር መሪዎች ናቸው። ብዙ ኃላፊነት የሚጠብቃቸው ናቸው እና ከዚህ ከዚህ አንጻር የእነሱን ነገሮች ለማስተካከል ቢሞከር የተሻለ ይመስለኛል። ምክንያቱም አንድ ዶክተር በዚህ ሰዓት ላይ አቆመ ማለት ስራ አቆመ ወይ፣ የሚከፈለኝ ደሞዝ በቂ አይደለም ብሎ ስራ አቆመ ማለት ስንት ሺህ ሰው እንደሚጉላላ መገመት አይከብድም። ምክንያቱም በእኛ ሀገር ስንመለከተው የህክምና ባለሙያ ምን ያክል ነው፣ አንድ ዶክተር ለምን ያክል ሰው ነው ቢመደብ ምን ያክል ሰው ነው ሊያክም የሚችለው ቢባል በጣም ኤክሰስ ነው። በቃ አቅሙ ከሚችለው በላይ ነው ሊሆን የሚችለው ራሱ ሰው ከዚህ እችም ላይ ራሱ አንድ ዶክተር ግን ከስራ ቢፈናቀልና ራሱን ገለል ቢያደርግና ወደ ሌላ ፖዚሽን ቢገባ ተጎጁ ማህበረሰቡ ነው የሚሆነው። እዚህ ጋር ማህበረሰቡ ነው የሚጎደው ሰው እችን ነገር ለማስተካከል ሲባል መንግስትም ተገቢውን ነገር አድርጎ ይህ ነገር ቢስተካከል አሪፍ ነው ወይም መልካም ነው ብዬ አስባለሁኝ። እንግዲህ እናንተም የሚሰማችሁ ነገርና ይህ ነገር ቢደረግ ትክክል ነው፣ የታሰበው ነገር ትክክል ነው ወይ? ከዚህ አንጻር ነው ይሄ እየሆነ ያለው ወይ? ካለመረጋጋቱ ነው የሚለውን ብቻ ሁላችሁን ባያችሁበት መነጽር የራሳችሁን አይዲያ ሼር እንድታደረጉኝ እላለሁኝ። አመሰግናለሁ።